ብዙ ተማሪዎች እንደፈለጉ ማለት ሽንት ቤቱም እኛ ራሱ ሽንታችን ለመሽናት ስንሄድ እንፈራለን ማለት በሩም የተገነጣጠለ የተሰባበረ ስለሆነ ለመጠቀም አስፈሪ ሁኔታ የነበር የነበረው እናም ሴቶች ልጃገረዶችን ፔሪድ እዚሁ ከክፍል ውስጥ በሚመጣባቸው ጊዜም ይቸገራሉ። እዛም ስለሚፈሩ ያው ይችሉታል። ለምሳሌ ያውን በባለፈ የሆነች ልጅ ፔሬዷ መጥቶባት እናቴን ሞዴስ ካለሽ ብላ ምናምን ነው የተጠቀመችው፣ እና ጥሩ ሁኔታ አልነበረም። በተለየ ደግሞ የቆሻሻ አወጋገዱን ስናይ በቆሻሻ አወጋገዱ በተለየ ሌላውን ቆሻሻ ራሱ ሸክፈን እዛ ጋር የሚታየው የቆሻሻ ማጠራቀሚያ ነው የምናደርገው አይቃጠልም፣ እዛ ይሆናል። ክረምቱን በመጣ ጊዜ ቆሻሻውን መሆ ጋር አብሮ ነው የሚሞላይ ነበር። አሁን ግን ያው የቆሻሻ ማጠራቀሚያ ተሰርቶ ልናል እዚህ ጋር ቆሻሻውን መጠቀም እየተጀመረ ነው። ከዛ በፊት ግን ቆሻሻውም ዝም ብሎ ነው ይሄው ግቢውን ጽዳት የለውም ነበር። አሁን ግን ግቢውን ለማጽዳት ጥሩ ሁኔታ እየተደረገልን ይገኛል። ያለው መጸዳጃ ቤት እና አንድ ብሎክ የሴቶች ንጽህና መጠበቂያ ብሎክ ተሰርቶልናል። ያው እስካሁን በተለይ መጸዳጃ ቤት ላይ በጣም በርካታ ችግር ነበረብን። ይሄ እንግዲህ ግንባታ ሲገነባ አምሳ በመቶ ችግሩን ይፈታልናል ብለን እናስባለን። ችግሩንም ፈትቶልናል ማለት ይቻላል። ዞሮ ዞሮ ይሄ ትምህርት ቤት በርካታ ቁጥር ያላቸውን ተማሪዎች የሚያስተናግድ ነው። ከዚህ አንጻር ደግሞ ይሄ ግንባታ ከተገነባ የተሻለ ችግር ፈቶልናል ብለን እናስባለን። እና እስካሁን ድረስ ያው አስከፊ ችግር ነበረ። ይህ አሁን ደግሞ ተፈቶልናል ብለን። አረደስ ይባላለሁኝ። የዋርላ ወረዳ ትምህርት ጽህፈት ቤት መሀንዲስ ነኝ። ወደዚህ ፕሮጀክት ስመጣ የፕሮጀክቱ ተቆጣጣሪ መሀንዲስ ነኝ። እንግዲህ አሁን ያለ ነው ጋሸና አንደኛ ደረጃ ትምህርት ቤት ነው። ይህም ያው በዋሽ ዋንዋሽ ፕሮጀክት በመደበልን ጥያቄ መሰረት ለጋሽን አንደኛ ደረጃ ትምህርት ቤት ለተማሪዎች የሚውል የመጸዳጃ ቤትና የንጽህና መጠበቂያ ነው። እንደምናየው መጸዳጃ ቤቱ ስምንት ቀዳዳዎች ያሉት ነው። የሽንት ወይም ደግሞ የፋሳሽ ማስወገጃ ራስን እንችላለው። ንጽህና መጠበቂያውንም እንደምታውቁት አንድ ብሎክ ነው። የልጃገረዶች እድሜያቸው የደረሰ የልጃገረዶች የሚማክሩበት ነው። በዚህ መሰረት የተያዘው የፕሮጀክቱ የፈጀው ብር ሁለት ሚሊዮን ስምንት መቶ አርባ አራት ሺ ሰባት መቶ ሀያ አንድ ብር ከሰላሳ ስድስት ነው። ይህ ደግሞ የተሸፈነው በወረዳው መቀናጀ ውጀትና በህዳዊ ዋሽ ፕሮጀክት ነው ማለት ነው። ለስራው የተሰጠው ጊዜ ሁለት ወር ከአስር ቀን ነው። ያው በወረዳ ፍትህ ጽሕፈት ቤት የጸደቀ ውል ነው ማለት ነው። በዚህ መሰረት ተቋራጩ የዚህ ፕሮጀክት ተቋራጭ ተመስገን ሀብታሙ ጠቅላላ ተቋራጭ ሲሆን በገባው ውል መሰረት በሁለት ወር ከአስር ቀን አጠናቆ ያው ለርክክብ መተላለማን ነው። ርክክብ የሚባለው ጊዜያዊ ርክክብ ነው የሚባለው። እንግዲህ ከአንድ አመት ቆይታ በኋላ የመጨረሻ ርክክብ እናደርጋለን ማለት ነው። ስለዚህ የዋን ዋሽ ፉል ፓኬጅ የሚባል ፕሮግራም ነው ያለው። በዛ መሰረት የወንዶች መጸዳጃ ቤት ይቀረዋል። ያለው ለሴቶች ብቻ ነው ማለት ነው የሆነበት ምክንያትም ያው የተማሪው ቁጥር ከፍ ያለ ስለሆነ ባለ አራት የሚለው ወደ ስምንት አጥፋን ባደረግነው ፕሮግራም ነው ማለት ነው። እንግዲህ በዚሁ አጋጣሚ ማስተላለፍ የምንፈልገው ዋርላ ወረዳ ትምህርት ቤት ከዋሽ ፕሮጀክት አንጻር በተሰጠው በምዕራፍ ሁለት ለታቀፈው በምዕራፍ ሁለት ፕሮግራም መሰረት የተሻለ በዞን ደረጃ የተሻለ የፈጸመ ወረዳ ተብሎ እየተገመገመ ያለ አሁንም ቢሆን በዚህ አመት በወረዳ በዞን ደረጃ ከሰጡ ሁለት ወረዳዎች ዋርላ ወረዳ እና መቄት ሲሆኑ ዋርላል አጠናቆ እንግዲህ ለርክክብ በቅቶ ቀዳሚ ሆኗል ማለት ነው። የማስተላልፈው ለዋሽ ፕሮጀክት ማለት ነው። አንደኛ ለጋሸና አንደኛ ደረጃ ትምህርት ቤት ፉል ፓኬጅ እንዲሆን የወንዶች መጸዳጃ ቤት ይቀረዋል፣ አንድ ብሎክ ባለ 8 ቀዳዳ ማለት ነው። እሱ እንዲሰጠን ነው። ሁለተኛ ደግሞ ከፕሮጀክቱ አንጻር ፈጥኖ የጨረሰ ተጨማሪ ይሰጠዋል ከሚል አንጻር ፕሮግራም ስላለው ተጨማሪ እንዲፈቀድልንና የተፈሳቆሉ ትምህርት ቤቶቻችን ተጠቃሚ እንድናደርግ በማለት እንግዲህ፣ ደረጃ የሴቶችና ልጃገረዶች ክበብ ተጠሪ ነኝ። ችግሩ በጣም አንገብጋቢ መሆኑን ተገንዝባችሁታል። ምክንያቱም ከዘጠና ስድስት አመተ ምህረት ጀምሮ ወይም ትምህርት ቤቱ ከተመሰረተበት አንስቶ ምንም አይነት ድጋፍ የሌለው ትምህርት ቤት ነው። ወይም ደግሞ እንደዚህ ማረፊያ ክላስ የሌለው ነው። ነገር ግን አሁን ይህን ችግር በመታየቱ በጣም ደስ ብሎኛል። ስለዚህ ያለው ሶስት ክላስ አለ። ከሶስቱ ክላሶች ውስጥ አንዱ የእንግዳ መቀበያ፣ አንዱ ደግሞ ማረፊያ፣ አንዱ ማማከሪያ ክላስ ሻወር ሆኖ ተዘጋጅቶላቸዋል። ከልብ ከልብ እናመሰግናለን። ይህ በመደረጉ ንጽህና አጠባበቅ ላይ ወረዳችን በርካታ ተቋሞች ችግር አለባቸው። ከዚህም በመነሳት የክልሉ አህደዋሽ ና የወረዳችን አስተዳደር በመቀናጀት የመጸዳጃ ቤት ና የሴቶች ንጽህና መጠበቂያ ግንባታ እያካሄድን ያለ ነው። እንግዲህ ዛሬ ያለንበት የጋሸና አንደኛ ና መካከለኛ ደረጃ ትምህርት ቤት ባለ ስምንት ቀዳዳ መጸዳጃ ቤት ና አንድ ብሎክ የንጽህና መጠበቂያ ግንባታ እየተሰራ ነው ያለው። ይህ አራተኛችን ነው። እንግዲህ በየአመቱ ከዚህ ቀደም ባሉት ተካታይ አመታት እንዲህ አይነት ስራዎች እየሰራ ነው ያለ ነው። እንግዲህ ይሄ ግንባታ በመገንባቱ በዋናነት አስፈላጊነቱ ለሴት ተማሪዎች ና ሴት መምህራን በተለይ በጣም በመሰረታዊ ችግር ይፈታ። ምንድን ነው፣ እዚሁ ጋር ተያይዞ ብዙ ሴት ተማሪዎች በአግባቡ ምቹ ሁኔታ በመፈጠሩ በመማር ማስተማሪዎቹ ላይ ቀጣይነት ባለው መንገድ ተመሳቸውን እየተከታተሉ የሚቀጥሩበት ሁኔታ የለም። ይህን ችግር በዘላቂነት በመፍታት ረገድ ላይ በጣም ይህ ወሳኝ ግንባታ ነው። ስለዚህ እንደ ፕሮጀክት አስፈጻሚም እንደ ወረዳ የግንባታ ክትትላችን ጥራትን በማስጠበቅ ረገድ ና በሚፈለገው ልክ እንዲሰራ በማድረግ በኩል ላይ ክትትል በማድረግ የተሻለ ግንባታዎች ስንገነባ ቆይተናል። ይህም ግንባታ እንዳያችሁት በጣም ጥሩና ለአካል ጉዳተኛም ለሴቶችም ተማሪዎች በጣም ጥሩና ምቹ የሆነ ሀይጂንም ሳይኒቴሽንንም አካቶ የያዘ ነው። ውሀዎቹ ምናምን በደንብ የተገጠመላቸው ናቸው። ይህንን ምቹ ሁኔታ በመፍጠር የመማር ማስተማሩ ሂደት በስኬታማ ደረጃ እንዲካሄድና ተማሪዎች ዘላቂ የሆነ የትምህርት መቀጠልና ና የማጠናቀቅ ሁኔታ እንደሚኖርላቸው እናምናለን።